በስመ አብ በወልድ በመንፈስ ቅዱስ አህዱ አምላክ አመስራው በጥቅምት ተዛቲለት አይረፈ አብ ክቡር ወአብይ አባ ዮሐንስ አጼር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅም ተበጭቀን ክቡርና ገናና የሆነ አባ ዮሐንስ አጼር አረፈ። የዚህም ቅዱስ ወላጆቹ ከላይኛው ግብፅ ናቸው። እነርሱም እግዚአብሔርን የሚፈሩ ነበሩ። ነገር ግን ከእርሱ በቀር ልጅ የሌላቸው የዚህ ዓለም ብልጽግናቤን የሌላቸው፣ ነገር ግን በበጎ ስራ ባለጸጎች ናቸው።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 አባ ዮሐንስም እንዲህ አለው፣ እኔ በጥላ ስር ልኖር መጥቻለሁ እና ስለ እግዚአብሔር ብለ ተቀበለኝ እንጂ አትመልሰኝ። ይህም አባ ባይሞይ እግዚአብሔርን ሳይጠይቅ ምንም ስራ አይሰራም እና በዚያ ጊዜ ስራውን ይገልጥለት ዘንድ ስለ ዮሐንስ አጼ እግዚአብሔርን ለመነው። የእግዚአብሔር መልአክ ተገልጦለት፣ እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሏል አለው። ከዚህም በኋላ ዮሐንስ አጭርን ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችንም አምጥቶ በላያቸው ሶስት ማልት ሶስት ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ላባ ዮሐንስ አለበሰው።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 ይሆናል ተቀብሎ ወስዶ የተከለው፣ በየቀኑ ሁለት ሁለት ጊዜ ያጠጣዋል። ውሃውም 12 ትምራፍ ያህል የራቀ ነበር። ከሶስት ዓመትም በኋላ ያንጨት አቆጥቁጦ በቀለ። ታላቅ ዛፍም ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይ ወይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡና የቱቱን ፍሬ ኖ ብሉ አላቸው። እነርሱም ይህን ድንቅ ታምር አይተው አደነቁ። ለመምሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። አባ ባይም ወይም አስራ ሁለት ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስን እንደፈተነው የተመረጠ መሳይትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና በሚሞትበትም ጊዜ አባ ባይሞይ ቅዱሳንን አረጋውያን መነኮሳትን ሰበሰባቸው ሰበሰባቸውና አባ ዮሐንስንም እጁን ይዞ እርሱ ሰው ያደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከረፍት በኋላ ያን እንጨት ወደ የተከልክበት ቦታ፣ በዚያ ኑር። እግዚአብሔር ላንተ ያዘጋጀልህ ነውና፣ ብዙዎችም በአንተ እጅ ይድናሉ። መታሰቢያም በዚያ ጸንቶ ይኖራል። ዜናህም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ። አክብረውም ቀበሩት። ከዚህም በኋላ ቅዱስ አባ ዮሐንስ አደጋዊ አባቱ አባ ባይሞይ እንደነገረው በወደዚያ ቦታ ሄዶ ኖረ። ዜናውን በዓለም ሁሉ እጅግ እስከ ተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አኪዎስ አኪዎስ አኪዎስ የሚል ቃል ከሰማይ ተሰማ። ይህም ይገባዋል ይገባዋል ይገባዋል ማለት ነው። የቁርባን ቅዳሴን በሚቀደስ ጊዜ ቅዱስ ቁርባንን መቀበል የማይገባቸውን ይለያቸዋል። ዛሬ ሲሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ስጋውን፣ ደሙን ተቀበሉ ይላቸዋል። ይህን አባት ዮሐንስንም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ስጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በአስረኛው ቀን ተጽፎ ይገኛል። በአንዲትም እለት አንድ መነኮስ ሊጎበኘው ወደ ባቱ ቢመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔር መላእክት በላዩ ይጋፉ ክንፎቻቸውንም ያርገበግቡ ነበር። አንዱም ሌላውን ተወኝ ክንፌን በላዩ ላኑር ይለዋል። ይህንንም ማየቱ እግዚአብሔርን አመሰገነው። ከዚህም በኋላ የመነኩሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍበትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖችን አባ አንቶንስን፣ አባ መቃርስን፣ አባ ጳጉሚስን ከእርሳቸውም ጋር መንፈሳዊ አባቱ አባ ባኝ ወይንን ያረጋጉትና ከዚህ ካላፊው ዓለም መለየቱን ይነጉት ዘንድ ወደ ርሱ ላካቸው። እነሱም እንዲህ ብለው አረጋጉት፦ ደስ ይበልህ እግዚአብሔር የሚያልቅ ከላ ደስታን አዘጋጅቶላህልና ክብድ ግባውና ጌታችንን እንዳዘዘ በሁድ ቀን ሁለተኛ ወደ አንተ መጥተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም ከእርሱ ዘንድ ተመለሱ። ባርም ቀን አገልጋዩን ወደ አንድ ቦታ ላከው። ከዚህም በኋላ ጥቂት ታመመ። በእሑድም ቀን ሌሊት ዶሮ ሲጮህ እኒያ ቅዱሳን ከሁሉም ቅዱሳን ማኅበር ጋር መጡ። የመላእክት ሰራዊትም ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እየዘመሩ በታላቅ ነፍሱን አሳረጓት። በዚያንም ጊዜ ረዱ መጣ ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክትን ማኅበር አይቶ አደነቀ። አንድ ሰዓት ያህል ቆመ። ከመላእክትም አንዱ ወደሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባ ገሌ ነው ብሎ አስረዳው። ረዱ መላኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራው ማን ነው ብሎ አለው። መላኩም የመለኮሳቱ ሁሉ አባት አባንጦንስ ነው ብሎ መለሰለት። ወደ በዓቱም ያረጊ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶን በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ አጭር እንዳረፈ ነገራቸው። እነዚያ መነኮሳት አክብረው ገንዘው ሥጋውን ተሸክመው ወስደው በቦታቸው አኖሩት የደረቀ እንጨት ተክሎ ባበቀለበት ላይ በሰራት የራሱ ቦኒች ቤተ ክርስቲያን ውስጥ ልጆቹ ከዚህ አፍልሰው ወስደው እስከ አኖሩ ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም

በዚችም ቀን የስሙ ትርጓሜ ጠባቂና ዳኝ የሆነ የታላቅ ነቢይ ኤልሳ የረፍቱ መታሰቢያ ነው። እርሱም አሚሆላ ከሚባል አገር ከኢሳኮ ነገር ነው። ብዙ ትንሚትን ተናግሯል። ብዙ ታምራትንም አድርጓል። እያሪኮን ሰዎች ኤልሳን ጌታችን፣ እንደምታያት የዚች አገር ንዋ የአማሬ ተወደደ ነው። የአገሩ ውሃ ግን ክፉ ነው። ሴቶች ሲጠጡት ይመክናሉ አሉት። ኤልሳም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳም ወደ ውኃው ምንጭ ሂዶ ያን ጨው በውስጡ ጨመረውና እግዚአብሔር እንዲህ አለ፣ እርሱን ከመጠጣት የተነሳኝ ሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩት አለ አላቸው። ከዚያን ቀን በኋላ ኤልሳ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዚህ የነቢይ ኤልሳ ታምራቱ ብዙ ነው። የሶሪያውን ሰው ንማንን ለምጹ ያነጸው እርሱ ነው። ሁለት ሙታንን አንዱን በሕይወት ሳለ ሌላውን ከሞተ በኋላ አስነስቷል። የትንቢቱን ወራት ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ኤልሳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልሳ ዛድማ ስመ